የኤደን መመላለስ አብዝቶ እዛ ቤት መምጣት ያስቆጣትና ቅናት ያጫረባት ቲና ኤደን ላይ ፎከረች። እንዲሁም ደግሞ ልትመታትም ልታስፈራራት ሙከራ አድርጋ ነበር። የነገሮች አለመሳካት፣ ሁሉ ነገር እንዳሰበችው የሄደላት ያልሆነው ያልተሳካላት ቲና አባባን ተማፀነች። ደጋግማም ይቅርታ ጠይቃ ነበር። እንደራሱ ይወዳት ያፈቅራት የነበረችው የህይወት አጋሩ ሆና አብረው የምትኖረው የነበረችው ቲና እንግዲህ ከአስቀመጧት ስፍራ ወርዳ ስለተገኘች እንደተከበረችው ስላልተከበረች፣ አሁን ግን ዓይንሽ ላፈር ተብላ እንግዲህ ከቤትም እንድትወጣ በተደጋጋሚ ካሌብ ምን ትሰሪያለሽ ከቤት ውጪልኝ ሲል ደጋግሞ ነግሯት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የዩቱብ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ሰላማችሁ፣ ጤናችሁ፣ ደስታችሁ በስቶ ትኖሩ ዘንድ ምኞቴ ነው። በዚህ ቪዲዮ ላጋራችሁ የመጣሁት የግፈኛዋ ሚስትና የሰራተኛዋ ፍጥጫ የትወት ድራማን ነው ድራማውን በየበኩላችን አይተነው ሊሆን ይችላል። እስቲ ምን ተማርን፣ ምን አስተዋልን የሚለውን እንድንማማርበት እንድንወያይም ነው። እንዲሁም ደግሞ ላላያችሁትም ደግሞ መረጃውን ለማጋራት ነው። እነ እስከ ቪዲዮ ማብቂያ አብራችሁ እንድትቆዩ ጋበዝኩ። እንግዲህ ከባለፈው ክፍል ቀጥሎ እንደተመለከት ነው ዳኒ አሁንም ተስፋ አልቆረጠም። አባባን ብር አትሰጠኝም ወይ ያለው ነው። ትንሽም ቢሆን አትሰጠኝም ሲልም ሲለምነው ሲማፀን ተመልከተን ነበር። ጥበበኛ አስተዋይ የሆኑ አባትም እንግዲህ ሰጥቼህ ነበር የሰጠውክም እድልህን ነው የእድልህን የደረሰህን ነው ሲሉ መልሰውለት ነበር። እዚህ ጋር የተረዳ ነው እንግዲህ የዳኒን የሞኝነት ጥግ ነው፣ ያለማስተዋሉን ነው። አባባ ይሰጡኛል ብሎ እስካሁን ተስፋ አለመቁረጡን ጊዜውን እንዲሁ በከንቱ የሚያሳልፍ ሞኝ ነው ዳኒ። ሲጀመር ከቲና ጋር ተመሳጥሮ እንግዲህ የሰራው ስራ ይህ ነው የሚባል አይደለም። በጣም ብዙ ብዙ እንግዲህ አባባንም በድለዋል፣ ካሌብንም እንዲሁ በድለዋል። በቤታቸው እንግዲህ ከልጃቸው ሚስት ጋር አብሮ የማገጠ ሰው ብሎ ደግሞ ብር ትሰጠኛል ብሎ ማሰቡ መጠየቁ ራሱ እንደገና መጠበቁ ይሄ እንግዲህ ጅልነት ነው። እንግዲህ አባባም በጣም ጥበበኛ ናቸው። ምላሻቸው ያው እሱንም ሳያስቀይም እሳቸውንም ደግሞ ቶሎ ወደ ችግር ውስጥ እንዲከት በማያደርግ መልኩ ነው፣ በጥበብ እና አስተውለውበት ነው አንድን ነገር ሲመልሱ ራሱ ከተመለከትን ማለት ነው። እንደመጣላቸው ወይ ደግሞ ስሜታዊ ሆነው ነገሮችን ለማበላሸት አንድ ነገር ከአንደበታቸው አያወጡም፣ ወይም አክሽን የሚያደርጉት ነገር የለም። ምክንያቱም አርቀው ያስባሉ፣ ምን ሊሆን ይችላል ብለው ይገምታሉ ምን ያለው ዝላ አይችልም እንደሚባለው እንግዲህ ዳኒ ምንም ነገር ሳይሰማ ሳያይ እንዲሁ በደፈና በግምት ስሜታዊ ሆኖ ተናዶ ካሌብ ላይ ሄዶ ጉብ ማለቱን ተመልክተን ነበር። እንግዲህ ሊመታውም ተናንቆት ሊገድለው እየሞከረ አባባ ደርሰው ነው እንግዲህ ያስጣሉት። ያው ራሱ ዳኒ ለምትወደው ለምታፈቅረው ለምትጠብቀው አብራው ልትኖር ለምትመኘው ሴት ያልታመነ ብሎም እንግዲህ ከባለትዳር ሴት ጋር ራሱ አልፎ የማገጠ የተኛ እንግዲህ በዚህ ልክ ደግሞ ሰውን እንደ ራሱ መጠርጠሩ ሲቀጥል ደግሞ ተጨባጭ ነገር ሳይዝ በይሆናል እንዲሁ በግምት ስሜታዊ ሆኖ እንግዲህ ካሌብ ላይ ሄዶ ሰፍሮበት ነበር። ያው አባባም እንግዲህ አረጋግተው ያው አጸፋውን መመለስ ይችላሉ፣ ግን ብልህነታቸው እንግዲህ አርቀው በማሰባቸው አረጋግተዋቸው ያው ሁለቱንም አስማምተው እንግዲህ ይቅርታም እንዲባባሉ ሞክረው ነበር። ካሌብ ግን ያው ያው የደረሰበት ነገር ይህ ነው የሚባል ስለአይደለም ያው እሱም ቢሆን ወንድ ነው፣ አጽፋው ሊመልስለት ይችላል። ነገር ግን ዝም ብሎ ያው አባቱንም አክብሮ ተነስቶ ሄዶ ነበር። ካሌብ እንግዲህ እየሆነ ያለውን እያየ ያለውን ነገር መስማትም ማየትም አስጠልቶታል። ትዕግስቱም እያለቀ ነው። እናም ለአባትየው መቼ ነው መጨረሻው የሚሆነው? መቼ ነው እነኚህ ከቤት የሚወጡት እያለ ነው አባባ ግን ጊዜው አይደለም ታገስ እያሉት እንግዲህ እያረጋጉት ነው። እሱ ግን እስከ መቼ ነው እያለ ነው። አባባም እንግዲህ እንደነሱ እቅድ፣ እንደ አባባ እቅድና ፕላን ያው ሲጀመርም ነግረውታል ካሌብ እየዘነጋ እና ደግሞ ከሚሆነው ከሚያየው ነገርም ተነስቶ ነው እንግዲህ ከደረሰበትም ትሁትም በበኩሏ እንግዲህ መቼ ነው ፍጻሜ የሚሆነው፣ መቼ ነው ከቤት የሚወጡት፣ እንዴት ነው ምን ላይ ናችሁ የሚለውን ጥያቄ ለአባባ እያቀረበች ነው። ለእሷም ለካሌብም የመለሱት ምላሽ ቢኖር ያው እሳቸው እንደ እሳቸው እቅድና ሊያደርጉት እንዳሰቡት አካሄድ ያው ሲጀመርም ለካሌብም ቢሆን ለቲናም አሳው ትሁት ማለት ነው አሳውቀው ነበር። ነገር ግን ያው አሁን ላይ ነገሩ ከረር እያለ እየከበደ ስለመጣ ለምንድን ነው እንግዲህ ከቤት ማትወጣው ነው። ቲና ግን ከቤት ከወጣች እንደ አባባ ንግግር ከባድ አደጋ ታደርስብናለች ከቤት ከወጣች ልንቆጣጠራት ወይ ራሳችንን እንጠንቀቅን ብንል አንችልም ነው የሚሉት። አባባ እንደ ምላሻቸው ያው የአባባ ምላሽ አሳማኝ ቢሆንም ለትሁትም ሆነ ለካሌብም አሳማኝ ምላሽ የሰጡ ቢሆንም እናንተ በዚህ ላይ ምን ትላላችሁ? ለምሳሌ አባባ የሚሉት እነኚህ ሰዎች ብንሸኛቸው ከቤት እንዲወጡ ብናደርግ ሊያደርሱብን የሚችሉት አደጋ የከፋ ነው፣ ከባድ አደጋ ሊያደርሱብን ይችላል። ያንን ደግሞ ልንቋቋመው ወይ ልንከላከል ላንችል እንችላለን። በቤት ውስጥ ሆነው የሚሆነውን ነገር ብንከታተል ይሻላል ነው የሚሉት። ነገር ግን እንደኔ ሐሳብ ያው ድራማውን ለማስረዘም ለዛ ብለው ነው እንጂ በሩቅ ያለውን ጠላት ሰው ይከላከላል፣ ራሱን ይጠብቃል፣ በሩቅ ነው ያለውና ነገር ግን በቤት አጠገብ ውስጥ አጠገብ ያው በቤት ውስጥ ያለውን ጠላት እንዴት አድርገው ነው መጠበቅ የሚቻለው? ያው እዚህ ጋር ድራማ ስለሆነ ነው እንጂ አሁን እነ ቲና እና ማነው ዳኒ ሊያደርጉ ያሰቡትን ነገር ሴራቸውን ለማሳካት የእነሱ በቤት መሆን እንደውም ይበልጥ የተሻለ ነው የሚሆነው። ያው አባባ እንግዲህ ብልህ ናቸው። በእሳቸው ሀሳብና መረዳት እና በጥበብ ነው ነገሮችን እያደረጉ ያሉት። ነገር ግን እንደኔ ግምት ያው ድራማ ነው ብለው ነው በእርግጥ እንደዛ ያደረጉት ለማስረዘምም ነው እንዳልኳችሁ። ባይሆን ግን እነሱን ከቤት አሰናብተው ሕግም ቢሆን ያው ይዳኛል። ምክንያቱም የሰሩት ስራ ይህ ነው የሚባል አይደለም። በዳኒም ቢሆን በቲናም እንዲሁ ሕጉም የሚፈርድባቸው ነው የሚሆነው። እናም ከቤት ማስወጣት አንድና አንድ የተሻለ መፍትሄ እሱ ነው። ነገር ግን ያው አባባ ያው እንደዛ ብለው አዘግይተው ያው ድራማውንም ለማስረዘም ነው። በእውነተኛ አካሄድ ብንሄድ ግን እንዳልኳችሁ ነው። በቤት ያለውን ጠላት ሰው ሊጠብቀው አይችልም። በቤት ነው አብሮ ነው ያለው ሊያጠቃ ሁሉ ነገር በእጁ ነው በምን አጋጣሚ ሁሉ ሊያጠቃ እንደሚችል አይታወቅም። ዳኒ እንግዲህ የኤደን መመላለስ እያሳሰበው ነው እያስጨነቀው ነው። እንዲሁም ደግሞ ቲናም በበኩሏ እንግዲህ እሷ ዙረት ሄዳ ከመጣች ጊዜ ጀምሮ ኤደን እዛ ቤት ስትመላለስ ታያታለች። እናም ከሰማችውም ነገር ተነስታ ኤደንን ስትናገራት ነበር፣ እዚህ ቤት ምን መላለሰሽ እግርሽን ያስረዘምሹ ለምንድን ነው እያለቻትም ነበር። ያው እሷም ብትሆን እንደ ራሷ ገምታ ነው። አሁን ስለ ኤደን ምንነት ማን እንደሆነች ምን የምታውቀው ነገር የለም። እንዲሁ ብቻ ስለተመላለሰች እና አጋጣሚው ደግሞ ያው በካሌብ እና በቲና መሀል ያለው ክፍተትም ያን እንድታስብ ያው እንድጠረጥር ያደረገው ፕላስ ደግሞ ያው ካሌብ ፍቅረኛ ያለችኝ በቅርብ ቀን አመጣት አለው፣ አገባ አለው፣ እንዲህ እንዲያ ስላለ እቺ ደግሞ ኤደን ደግሞ እየተመላለሰች ያለች እንግዲህ ከቅርብ ጊዜ ወዲህ ስለሆነ ያው ዳኒም ቢጠረጥር እውነት አለው። ቲናም እንዲሁ ብጠረጥር በኤደን ካሌብን ማለት ነው እውነት አላቸው። ነገር ግን እነሱ ታምነዋል ወይ እነሱ የሰሩት ስራ ቀላል ነው ወይ ሰውን መጠርጠራቸው ያውም ንጹ የሆነውን ሰው እንደዚህ በዚህ ልቅ ጠርጥረው እንግዲህ ለማድባት አብረን ተጋግዘን እንግዲህ እንበቀላቸው እያለች ነው ቲና። ከባለፈው ክፍል እንደተመለከት ነው በፊት ጊዜ ዳኒም ተይ በጭራሽ እንደዚህ አይነት ንግግር አትናገሪ፣ ይህ የበቀል የግድያ አይነት መንፈስ ከአይምሮሽ አውጪ እንደዛ እንደዚህ ነበር የሚላት አሁን ግን እንግዲህ ዳኒ ስለከሰረ ያስበው የጠበቀው ነገር ሁሉ እንዳልሆነ እንዳልጠበቀው ስለሆነ ባዶ ስለቀረ እንግዲህ አድርጊ የምትፈልጊውን ነገር ልታደርጊ የምትፈልጊውን ነገር ሁሉ አድርጊ እያላት ነው። እሷ ደግሞ አታግዘኝም ወይ እያለች ነው። አግዝሻ አለውን ብሏታል። ነገር ግን እንግዲህ እና አባባ ክፍል ገብታ ስትበረብር ቲና ደርሳ በነበረ ጊዜ ያው ተደርባ ተደርቦ እሱ ለእሷ ተደርቦ ቲናን እንዲመታት ወይ እንደዚህ እንዲደባደብ ፈልጋ ነበር። ነገር ግን እዛ ጋር ዝም ብሎ ሄዶ ለምን ዝም አልክ ስፈርትሃት ነው አይደል እያለች ምንትን ስትል ነበር። እሱ በእያንዳንዱ በእሷ እንቅስቃሴ እሷ እንደፈለገች በምትሆነው ሁሉ እየተደረበ እንግዲህ ለእሷ እንዲበቀል የፈለገችው ያው ሴት የላከው ሞት አይፈራም እንደሚባለው፣ እንደዛ የሚሆን የሚሳካላት መስሏታል። እሷ ግን አንድም አልተሳካላትም። ምክንያቱም አካሄዷ፣ ነገረ ስራዋ፣ ችኩልነቷ፣ ሁሉ ነገሯ እንግዲህ ዳኒ እንዲተባበራት የሚጋብዝ አይነት አይደለም። ሲጀመር ጀምሮ እንግዲህ ዳኒና ቲና ምንም የሚስማሙት ነገር የለም። በንግግር አይግባቡ፣ እሱ የሚለውን እሱ አሰማ፣ እሷ የምትለውን እሱ፣ ተቃራኒ የሆኑ ናቸው። ነገር ግን በዚህም ውስጥ ሆኖ እንግዲህ ዳኒ ከተሳካልኝ ብሎ በአቋራጭ እንግዲህ ገንዘብን አግኝቶ የራሱ ኑሮ ለመኖር ነበር ያሰበው። በእንዲህ አይነትስ እንዴት እንደው ለኑሮስ እንዴት ይበጃል? በዚህ አይነት መንገድ እንግዲህ በገሃዱ ዓለምን ብናይ እንዲህ ያሉ ሰዎች በጣም ብዙ ናቸው። የራሳቸው ያልሆነውን ነገር በመመኘት በመፈለግ እና የራሳቸው ነገር በማድረግ ከዛ ኑሮን ለመኖር እንደዚህ አይነት እንግዲህ። የዳኒ ደግሞ በጣም የተለየ ነው፣ በጣም የሚገርም ነው። እንግዲህ አልተሳካለትም። ቲናም እንግዲህ በበኩሏ አርፋ ከምትኖረው ከተከበረችበት ኖሮ እንግዲህ አልተከበረችም ወርዳ ተገኘች። ያው አሁን እንደ ሰራተኛ እያበሰለች፣ እቃ እያጠበች ጥፍሬ ይበላሻል እንዲህ እንዳበትልም እንግዲህ ማንም ይሰማት የለም ካልሰራች እዛ ቤት እንደ ማትኖር ስለምታውቅ አርፋ ቀጥ ለጥ ብላ እያበሰለች እቃም እያጠበች በቤት ውስጥ ያለውን ስራ ሁሉ እየሰራች ትገኛለች። ቲና ኤደንን አግኝታት በመንገድ ላይ እንግዲህ ዘልፋት ነበረ። ኤደን ግን ምን ሆና ነው ስትል እንግዲህ ምላሽ ልትሰጣት ልታስረዳትም ስትል፣ ቲና ያው እንደሚታወቀው ችኩል ናት፣ የሰውን ነገር አትሰማም። ልትሰማት እንደው ጭራሹ ነው ምንትስ ላላለች ኤደን እንግዲህ ተናዳ ትታት ተመልሳ ነበር። የሆነውንም የተናገረቻትን ሁሉ ለዳኒ ነግራው ነበር። ዳኒም በጣም ተናዶ እንግዲህ ሄዶ ቲናንም ሲናገራ ተመልክተን ነበር። ቲናም እንግዲህ ከዳኒ ሁኔታ እና ንግግር አንዳንድ ነገሮችን እየያዘችበት ነው። ምክንያቱም ለኤደን ምን እንዲህ ሊያደርግ ይችላል ለምንስ ይቆጣል የእሷ ነገር ሲነሳ እንደዚህ የሚሆንበት ምክንያት ምንድን ነው እያለች እንግዲህ አንዳንድ ነገሮችን እያያዘችበት እያፋጠጠችውም ነበር እሱ ግን በፊት ጊዜ በጣም ይፈራ ነበር ይጠነቀቅም ነበር ለሚናገረውም ለሚያደርገውም ነገር አሁን ግን ያው ነገሮች እየደፈረሱ ስለሆነ እንግዲህ የተወሰነ ነገር ካገኘው ብሎ ከአባባ ያው ቢጠነቀቅም እንዲሁም ደግሞ ኤደንም እንዳትሰማ አንዳንድ ነገሮችን ያዝ ቢያደርግም ያው ለቲና ምንም አይነት አሁን ቦታም የለውም እንግዲህ አሁንም ቢሆን ከእሷ ሀሳብ ጋር እየተስማማ እያደረገ ያለው ነገር የለም ካሌብ ኤደን ደውሎ አቻክሎ ጠርቷት ነበር። እሷም የሆነ ነገር ልትሰማ ያለችው ነገር እንዳለ ገምታ ሲጀምርም ልትሰማ ትፈልጋለች። እዛ ቤት ምን እየተካሄደ እንዳለ የሆነ የተደበቀ ነገር አለ ስትል ነበር ከጅማሬው እስካሁን ድረስ። አሁን ደግሞ ነገሮች ትንሽ መስመር እየሳቱ ስለሆነ እንግዲህ ሊነግረኝ ያለ ነገር አለ ስትል ስትከንፍ እንግዲህ በሩጫ መታ ነበር። እሱ ራሱ ገርሞት ነበር ካሌብ ቶሎ መጣሽ እያለ አመጣጧ። እናም አዎ ብላ ያው ተቀምጠው እንግዲህ ሰላምታ ራሱ አሰጣጡ ያለው ክብር የካሌብ በጣም ደስ ይላል። ለሴት ክብር አለው። የሆነ ትሪት አደራረጉ ራሱ በጣም ደስ ይላል። እና ከተቀመጠች በኋላ ያው ሊነግራት ያለውን ነገር ጀምሮ እየነገራት ነበር። ከዚህ በፊት ያው ዳኒና ቲና እህትና ወንድም እንደሆኑ ነበር የምጠረጥረው የነገርኩሽ፣ አሁን ግን እያለ እንግዲህ እህትና ወንድም እንዳይደሉ እንደዚ አይነት ፍንጭ መስማቱን እያለ እየነገራት እንግዲህ እሷም በሰማችው ነገር እጅጉን በቃ ተደናቅጠ አይነት ነገር ነበር እንግዲህ ድራማው የተጠናቀቀው። እንግዲህ በቀጣይ ክፍል ነገሮች ሁሉ ፍርጥርጥ ብለው እንደሚወጡ ነው የምንጠብቀው። እንግዲህ ካሌብ ለኤደን እውነቱን ሊነግራት ጀምሯል። አባባ ግን ቆይ፣ ጊዜው አይደለም አሁን አይደለም ብለዋል። እሱ ግን በአቋራጭ ሄዶ ነገሮችን ፍርጥርጥ አድርጎ እየነገራት ነበር። እንግዲህ ያለውን እውነታስ ኤደን ስትሰማ ምን አይነት ሪያክሽን ነው የምታሳየው? ዳኒስ ለዛ ምን አይነት ምላሽ ሊሰጥ ይችላል? ካሌብ ስለ ኤደን እውነታውን አፍረጥርጦ ለመናገር የጀመረው እንግዲህ ኤደንን የራሱ ለማድረግ በዛ አይነት መንገድ ለመግባት ነው ወይስ እንግዲህ በቀጣይ በዚህ ላይ በስፋት በዝርዝር የምናይ ነው የሚሆነው። ቲና እንግዲህ ከተሳካልኝ ብላ አባባ ይቅርታ ካደረጉልኝ ስትል ደጋግማ ይቅርታ ስጠይቅ ነበር። የልጅህ ሚስት ነኝ ልጅህም ነኝ እያለች እንግዲህ ስትል እንደገና ደግሞ በቀድሞ ታሞ በነበሩ ጊዜ ያደረገችውን መልካም ነገር እያነሳች ነበር። እሳቸው ግን በፌዝና በግርምት አይነት እየተመለከቷት እንግዲህ እሱን በቅርብ ቀን የምናይ ነው የሚሆነው ብለዋታል። ያው የማስታወስ ችሎታቸው በቅርብ እንደሚመለስ አይነት ነገርም ጠቆም አድርገዋታል። ያ ማለት እንግዲህ ያደረገችውን ነገር ስራዋን ሁሉ በዝርዝር እንደሚያውቁ ሲገልጡላት ያን ጊዜ እንግዲህ ከዚህ በላይ ውርድ አሁንም ተዋርዳለች። በቀጣይም እንግዲህ በስፋት የምትዋረድ ነው የሚሆነው። እንግዲህ ቀጣዩን ክፍል በቀጣይ የምናጋራችሁ ይሆናል። በዚህ ክፍል ያዘጋጀነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩ፣ ደህና ሁኑልን ባይ